ሰላም ሰላም ውድ ተመልካቾች ሰላማ ለናንተ ይሁን። እንዴት ናችሁ? ደና ናችሁ? እግዚአብሔር ይመስገን እኔ በጣም ደና ነኝ። ይሄው ላችሁ ዛሬ ላይ ደግሞ ከዚህ በፊት ሳሳያችሁ የነበረ አንድ ኦቭን አለ። ስለዚህ ስለሱ አሰራር አንዳንድ አንድ ነገሮችን ስነግራችሁ ነበረ። ዛሬ ላይም የቀጠለ ነው ማለትም፣ ፓርቱ የቀጠለ ነው። ዛሬ ላይ የማሳያችው ነገር አንዳንድ ነገሮች አሉ። ሙሉ ለሙሉ ዛሬ አንጨርሰውም፣ ነገር ግን ቀጣይ ላይ ኔክስት ሙሉ ለሙሉ እንዴት አሰራሩ እንዴት ነው አገጣጠሙ እንዴት ነው የሚለውን ነገር አሳያችኋለሁ። ዛሬ ላይ ግን አሁን ላይ ያለውን ደረጃውን አሳያቸዋሉ ማለት ነው። በፊት የነበረው እንደምታዩት እንደዚህ ነበረ ያወላችሁ ሲመጣ መጀመሪያ እንደዚህ ነበረ። ሙሉ ተፈታቶ ሙሉ ተበታት ነው ሲሰራ፣ በዛ መልክ ነው የሚሰራው። ነገር ግን አሁን ላይ ደግሞ ከዚህ በኋላ ስቴፑ ምንድነው፣ እሱ እንዴት ነው እሱ የምናደርገው የሚለው ነገር እንዴት እንዴት እንደተደረገ እንዴት እየተሰራ እንዳለ የማሳያችሁ ነው የሚሆነው። ያም ማለት አሁን እዚህ ላይ ፋይበር ግላስ እየነበረ ነው ውስጥ ላይ ፋይበር ግላስ ይቀመጣል። ያ ፋይበር ግላስ ምንድነው እሱ፣ አድቫንቴጁ ምንድነው እሱ፣ የሚሰራው ጥቅሙ ምንድነው እሱ የሚለውን ነገር ስናይ ከላይ እና ከታች ሙቀትን አብዘርቭ የሚያደርግልን ነው። ያም ማለት በአሪፍ ሁኔታ እንዲሰራልን የሚያደርግ ሲስተም ነው። እናም ተመልካቾቼ ይሄውላችሁ አሁን ላይ እንደምታዩት ይኸው በጣም ጥድትና ጥርት አድርገ ነው ወደ ፋብሪካው መልሰ ነው። በዚህ አይነት መልክ አዘጋጅተን አስቀምጠናል ማለት ነው እንደምታዩት ይወላችሁ ከላይ በኩል እንደምታዩት ይሄን ይመስላል። መጀመሪያ ላይ እንዳያችሁ ደግሞ እንደዛው ነው። ስለዚህ በዚህ አይነት መልክ ፏ አድርገን አስቀምጠናል ማለት ነው። ከዚህ በኋላ ያለውን ሲስተም በጣም ጽድት ባለ ሁኔታ እየሰራን የምናሳያችሁን የሚሆነው እና ውድ ተመልካቾቼ ለዚህ ቪዲዮ አዲስ ይሆናችሁ ካላችሁ ሰብስክራይብ፣ ላይክ፣ ሼር እንድታደርጉ እንድታበረታቱን ጠይቃችኋለን። ከዛ ውጪ ደግሞ እንድሰራላችሁ የምትፈልጉት ነገር፣ እንዲግር ያላችሁ ነገር ካለ ኮሜንት ላይ እንድታሳውቁኝ ይሁን እና በጣም በጣም ጽድት ጥርት ብሎ ወላችሁ ስራው ሲሰራ በዚህ አይነት መልክ ነው የሚሰራው። እኔ ዝም ብዬ አይደለም በጣም አሪፍ አድርገን ነው የምንሰራው ብዬ የምላችሁ ዝም ብዬ አይደለም በተግባር ነው የማሳየው። ያም ማለት ይሄን እንዴት አድርገን እንደምንሰራ እንዴት ጽደት አድርገን እንደምንሰራ የምላችሁ ዝም ብዬ አይደለም፣ ተግባር ነው የማሳያችሁ። ወላች ተግባሩ ይሄንን ይመስላል። እንግዲህ ሙሉ በትነን ነው የሰራን ያለው። ስለዚህ ውስጥ የነበረውን ፋይበር ግላስ ሙሉ ለሙሉ አውጥተን ጨርሰነዋል። እንግዲህ እንደምታውቁ አስወግደነዋል ማለት ነው። ምንም የሚጠቅም አይደለም። ሌላ አዲስ ፋይበር ግላስ ደሞ ተክተን ታዩታላችሁ ማለት ነው። እናም በዚህ አይነት መልክ ውስጡ ጽድት አድርገን ጨርሰናል። ያም ማለት ውስጡ የተቀመጠውን ፋይበር ግላስ አውተን ጨርሰናል ማለት ነው። ምንም የተቀመጠ ፋይበር ግላስ የሚባል ነገር የለም። ፋይበር ግላስ ብዬ ስላችሁ ምንም ግር እንዳይላችሁ፣ ሙቀትን አብዘርቭ የሚያደርግልን ሲስተም ነው። ስለዚህ በዚህ አይነት መልክ የሚቀመጥ ነው። ሙሉ ለሙሉ ከውፍት ሲወጣ በመልክ ባዶ አድርገን እናስቀምጠውና ሌላ አዲስ የሆነ ፋይበር ግላስ ብለን የምንለው እሱን እንተካዋለን ማለት ነው፣ እናስቀምጠዋለን። ስለዚህ ይወላችሁ፣ እንደምታዩት ይሄንን ይመስላል። ይሄ ፋይበር ግላስ እንደምታዩት አዲስ የተካ ነው ነው መጀመሪያ ይወላችሁ፣ ሙሉ ለሙሉ ሙልጭ አድርገን አስወግደናል፣ መጀመሪያ የነበረውን ፋይበር ግላስ። አሁን ደግሞ በአዲስ ፋይበር ግላስ ተክተናል። ይወላችሁ እንደምታዩት እና በዚህ አይነ መልክ በጣም አሪፍ አድርገን ሰርተናል ማለት ነው። ወላችሁ እንደምታዩት ይህንኛው ፋይበር ግላሱን ውስጥ አስቀመጥ ነው ማለት ነው። አስተኛ ነው። እና ይሄ ፋይበር ግላስ ኬሚካል እየለበሰ በኬሚካል ተነክሮ የሚወጣ የሚኮሰኮስ እና እንዲሁም የሚያቃጥል እሳት የማያቃጥለው እሳት ክብሬት ቢጫረበት የማያቃጥለው ኤሌክትሮ ፋይበር ግላስ ብለን የምንለው ነው። እና ይሄን ይመስላል እንደምታዩት እዚህ ጋር ያለውን ኮተት እዚህ ጋር ያለውን የኤሌክትሪክ ገመድ ሙሉ ለሙሉ አስወግደን በአዲስ መልክ ነው የምንሰራው ማለት ነው። ከዚህ በኋላ ግን የምሰራላችሁ ይሄ ዲጋ የነበረው ነው እንደምታዩት፣ ይሄን ገመድ ሙሉ ለሙሉ አስወግደን በአዲስ መልክ እንዴት እንደምንሰራ እንዴት እንደሚሰራ ነው ቀጣይ ላይ የማሳያችሁ። አሁን ላይ ግን ስቴፑን ነው ያሳያችሁ ያለውት፣ ጽዳቱንና አሰራሩን እንዴት ነው እሱ የሚለውን ነገር ፋይበር ግላሱ እንዴት ነው እሱ የምንተካው እንዴት ነው እሱ የምናስቀምጠው የሚለውን ነገር ነው የማሳያችሁ። እንደምታዩት ፋይበር ግላሱን አዲስ ፋይበር ግላስ የዘመተት ስናስቀምጥ ሙሉ ልብስ ነው የምናረው ከላይ ወደ ታች ልብስ ነው የምናደርገው። በግራም በቀኝም ከላይም እንዲህ ልብስ እናደርገዋለን ማለት ነው። ልክ እንደ ብድር ብስ እናለብሰዋለን። በዛን ጊዜ በጣም አሪፍ ይሆናል ማለት ነው። ስለዚህ በዚህ አይነት መልክ ነው የምናስቀምጠው ስንሰራ። ስለዚህ እዚህ ጋ ያሉትን የኤሌክትሪክ ገመዶች በአዲስ መልክ ስለምንቀይረው ይሄውላችሁ፣ በዚህ አይነት መልክ ነው የሚቀመጠው። ነገር ግን ይህን ገመዱን ሙሉ ለሙሉ አንጠቀምም። ሌላ አዲስ ገመድ ሰርተን እነሱን አዘጋጅተን ነው የምናቀርበው ማለት ነው። ያም ማለት እሱ ላይ የሚቀመጥ ተርሚናሎች አሉ። ዋይሩን እያንዳንዱን ዋይሩን እየቀያየርን በአዲስ መልክ በራሳችን እስታይል እንሰራው እና አዘጋጅተን እናስቀምጣለን ማለት ነው ተመልካቾች እና ይሄንን አሰራር እንደዚህ አይነት ጽድት ያለ አስራር ማሰራት የምትፈልጉ ር ማሳየት የምትፈልጉ እንዲሰራላችሁ የምትፈልጉ እኛን ማግኘት ትችላላችሁ። አድራሻችን እንደምታውቁት በሐዋሳ የሳሙኤል ገበያ አዳራሽ ውስጥ እንገኛለን እና ወደ ነበረበት እና በፋብሪካ ልክ ከፋብሪካ ሲወጣ ወደ ነበረበት ፋብሪካ ነው የመለስ ነው። እንደምታዩት ጽድት ተደርገን ጨረሰነዋል ማለት ነው። ከዚህ በኋላ ይወላችሁ እንዳለ የነበረው የነበረውን ተሳቢ ላው ላይ የነበረውን እንዳለው ኮምፖነንት አውጥተን ነው ጥንት ተደርገን ያስቀመጥ ነው። ይሄንን እንደምታዩት ሙሉ ለሙሉ በኋላ ላይ ደግሞ ገጣጥመን በወደፍ አፍሪካ ወለተን ቁጭ እናደርገዋለን ማለት ነው። እናም ለአስተማሪዎቻችን እናስረክባለን ማለት ነው። እናም በላው ላይ የነበረው ይሄ ኮምፖነንት ፈታተን ሙሉ ለሙሉ አውጥተነው ነው እና አጽድተን አስቀምጠነው ነው። እንደምታዩት ይኸውላችሁ እጅግ እጅግ በጣም ልዩ የሆነ እጅግ በጣም የሚያምር ሆኖ ተቀምጧል ማለት ነው። ይሄ ኤሌክትሪክ ኦቭን እንደምታዩት አዲስ ኦቭን አይደለም፣ ሲገለገሉበት የነበረ ተጓሳቁሎ የነበረ የኤሌክትሪክ ኦቭን ነው። አሁን ግን በአዲስ መልክ ሰርተነው በዜነ መልክ አዘጋጅተን ወደ እናንተ አቅርበናል ማለት ነው። ስለዚህ እንደዚህ አይነት ስራዎችን ሰርተን ምንጊዜም ለካስተመሮቻችን የምናስረክብ ነው የሚሆነው እናም ተመልካቾች በዚህ አይነት ዙሪያ ላይ ጥያቄ ካላችሁ አስተያየት ካላችሁ የትኛውንም ጥያቄ መጠየቅ ትችላላችሁ። ልመልስላችሁ ዝግጁ ነኝ። ከዛ ውጭ ቀጣይ ላይ ደግሞ የኤሌክትሪክ ዝርጋታው ማለትም እንዴት ነው ኮኔክሽን አሰራሩ ር የኤሌክትሪክ ዝርጋታው በአዲስ መልክ ሲሰራ በምን አይነት መልክ ነው እንዴት ነው እሱ የሚለውን ነገር ቀጣይ ኔክስት አሳያችኋለ ማለት ነው። ለአሁን ይህን ይመስላል ስለነበረን ጊዜና ቆይታ ሁሉ ከልብ ከልብ እናመሰግናለን። ለዚህ ቪዲዮ አዲስ የሆናችሁ ካላችሁ ሰብስክራይብ፣ ላይክ፣ ሼር እንድታደርጉ እንድታበረታቱን እንጠይቃችኋለን። መልካም ጊዜና ቆይታ ይሁን። ጉድባይ።